የሚገርማችሁ ነገር በሀገራችን በየጓሯችን የምናገኛቸው ቅጠሎች እንዲሁም በየወንዙ ዳርቻ የምናገኛቸው ቅጠላ ቅጠሎች የምንንቃቸው እንዴት ጥሩ መድኃኒት እንደሆኑ ያውቃሉ? እስቲ እኒ። ሰላም ሰላም፣ እንዴት ናችሁ? እኔ ዶ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እዚህ ጋር የምታየው የእንስላል ቅጠል በኢትዮጵያ ውስጥ በየጓዳቸው በየትም ቦታ የሚገኘው የእንስላልን ቅጠል እንዴት እንደምንጠቀም የእንስላል ቅጠል ለብዙ ጤና ለአስ ለሳይነስ ብዙ ብዙ የሚረዳ ነገር ነው እና አጠቃቀሙን ና እንዲሁም ደግሞ የዳማከሴ ዘይት የዳማከሴ ዘይት አሰራርንም በዚህ ቪዲዮ ውስጥ ያገኛሉ። እስከ መጨረሻው አብራችሁ ቆዩ። እንግዲህ እዚህ ጋ መታወት እኔ ማጋጣሚ የዳማ ከሴ ደረቁ ከኢትዮጵያ ስመጣ ፈጭቼ ደረቁን አድርቄ ወቅጬ እንደዚህ በዚህ መንገድ ነው ያመጣሁት። ምክንያቱም ውጭ ሀገር በምኖርበት ጊዜ እንደዚህ አይነት ነገሮችን ስለማናገኝ አድርቀን በደምብ በንጽህና በላስቲክ ቋጥረን ማምጣት እንችላለን። አሁን የተጠቀምኩት እንግዲህ እንዳያችሁት አንድ የሾርባ ማንኪያ የዳማ ከሴ ፓውደሩ ማለት ነው። እናንተ እርጥቡንም ዳማ ከሴ ቅጠል መጠቀም ትችላላችሁ። እንደዚህ ዳማከሴሆን ቅጠል ሞቅ ሞቅ ካረኩት በኋላ መጀመሪያ ብቻውን ከዛ ዘይቱን ጨምሬ አንድ ላይ ሞቅ አረገዋለሁ ማለት ነው። ልብ አድርጉ፣ አታበስሉትም፣ አታንተከትኩት ሞቅ ማድረግ ነው። ከዛ የሞቀውን ለአንድ ሰዓት ታቆዩታላችሁ ውጭ ላይ እስከሚቀዘቅስ። ከቀዘቀዘ በኋላ እንደዚህ በማጥለያችሁ ታጠሉታላችሁ። እንደዚህ አጥልለን ከጨረስም በኋላ ከዛ በንጹህ ብልቃጥ ወይም በንጹህ ጠርሙስ ነገር በማስቀመጥ ለረጅም ጊዜ ይህንን ዘይት መጠቀም ትችላላችሁ ማለት ነው። ይሄ ዘይት እንግዲህ እንደነገርኳችሁ ለቁርጥማት፣ ለራስ ምታት፣ ለወገብ ህመም፣ ለጉልበት ህመም፣ ለትኩሳት፣ ለብርድ ብርድ ሲላችሁ፣ የጉንፋን ስሜት ሲሰማችሁ፣ በማንኛውም ህመም ይህንን የዳማከሴ ዘይት ሰውነታችሁን ቅብጥ ብላችሁ አድራችሁ ጠዋት ትጥብጥብ ብላችሁ ወደ ስራችሁ መሄድ። ለልጆችም ደግሞ በጣም የሚጠቅም የዳማ ከሴ ዘይት ነው። ይሄ ዳማ ከሴ ዘይት ከቤታችሁ ባይጠፋ ብዬ እመኛለሁ። ምክንያቱም ቤት ውስጥ አንዳንድ ጊዜ ድንገተኛ ህመም በሚሰማችሁ ሰዓት ይህን የዳማ ከሴ ዘይት አውጥታችሁ ማታ ቀበቶ ትብላችሁ ልብስ ብስ አርጋችሁ ካደራችሁ ላቦት ሰውነታችሁ ሁሉ በላብ ድምቅ ብሎ በሽታው በላብ ያስወግድላችኋል። የዳማከሴ ዘይት በጣም በጣም ጠቃሚ ነው። ስትቀቡት ማሳጅ ሰውነታችሁን ስትቀቡ ማሳጅ ማድረግ ራሳችሁንም፣ ግንባራችሁን፣ ፊታችሁን ቅብት ታርጋችሁ ማደር አያችሁት። እንዲሁም ደግሞ ለፎርፎር ለቆረቆር ደግሞ ቆዳችሁ ውስጥ ላለ የቆዳ በሽታ ራሱ ዳማከሴ ዘይት በጣም የሚጠቅም ነገር ነው እና እንደዚህ ዳማከሴ እርጥቡን በእርጥቡን ቅጠል ማዘጋጀት ትችላላችሁ። እንደዚህ አዘጋጅታችሁ ከቤታችሁ ባይጠፋ ጥሩ ነው ብዬ አስባለሁ። እዚ እዚህ ጋር ደግሞ የምናየው የእንስላል ቅጠል የእንስላል ቅጠል እንዲሁ በየጓሮያችን የሚገኝ በየወንዙ ዳር የሚገኝ ኢትዮጵያ ውስጥ ምንም ጥቅሙን ያላወቅነው ጠቃሚ ቅጠል ነውና እዚህ ጋር ለሳይነስ፣ ለአስ እንዲሁም ለሳል ራሱ ለደረቅ ሳል በጣም የሚረዳ የእንስላል ቅጠል ነው። አሁን እንስላል ቅጠሉን እንግዲህ የዚህ ሀገር ያገኘሁት ይህንን ነው። በአንድ ኩባያ ወተት ጋራ አንድ ላይ ትክትክ አድርገን አብረን እናፈለዋለን። እንደዚህ በደንብ ካፈላነው ነው በኋላ ይህንንም እንግዲህ የምንጠጣው ማታ ቢሆን ይመረጣል። ማታ ከመተኛታችን በፊት ማታ ብዙ ነገር መድኃኒቶችን መውሰድ የሚጠቅመው ስንተኛ ስለሚያልብ ማለት ነው። እንዲሁም ደግሞ አትክልት በምንሰሩበት ጊዜ በአትክልት ምግብ ላይ እንደዚህ የእንስላል ቅጠሉን በመጨመር በመደባለቅ ማብሰልና መመገብ ትችላላችሁ፣ በማንኛውም አትክልት ላይ በሰላጣችሁ ላይ። ሁሉ መጨመር ይቻላል። እኔ እዚህ ጋር እንደምታውቁት እንግዲህ በአትክልት ምግቢ ውስጥ ተጠቅሜዋለሁኝ። ይሄ እንግዲህ መድኃኒታችንን በየምግባችን እናገኛለን ማለት ነው። አሁን እንግዲህ የፈላውን በእንስላል ቅጠሉ የተጠቀምኩትን ወተት እንደዚህ አወጣና ከአንድ የቡና ማንኪያ ማር ጋር ማታ ጠጥተ እናድራለን። ይህንን እንግዲህ በተደጋጋሚ ለሰባት ለአስር ቀን ብንወስደው ይህ በውስጣችን ያለውን የሳል የአስ እንዲሁም ደግሞ የሳይነስን ችግር ሊያስወግድልን ስለሚችል ይህንን የእንስላል ቅጠል በአተንቁት ብትጠቀሙት ብዬ አስባለሁ። በዚህ አጋጣሚ በዛሬው ቀን ወደዚ ቻናል የመጣቸው ደውሏን አንክሊክ በማድረግ ቤተሰቤ እንድትሆኑ በትትና ጠይቃለሁ። ሀሳብ አስተያየታችሁን በኮመንት ስር ያስቀምጡልን። እንግዲህ እኔ እንደዚህ የአትክልት ምግቤ ከዶሮ አሮስቶ ጋር አድርጌ አዘጋጅቼ ተጠቅሜያለሁ። በዚሁ አጋጣሚ እንግዲህ ምግብም እየሰራሁ ነበረ። ይሄ ቪዲዮ ስሰራ የሰራሁትን ምግብ በዛው ላሳያችሁ ብዬ ነው። ይሄ ምግብ እንግዲህ አትክልትና የዶሮ አሮስቶ ደግሞ፣ ይህ የዶሮ አሮስቶ በዚህ አጋጣሚ የዶሮ አሮስቶ ከምትጠብሱት፣ ፍራይ ከምታደርጉት እንደዚህ ድፉን በደንብ አዘጋጅታችሁ በኦቨን ውስጥ ያለ ቅባት ያለ ምን ታያላችሁ። የወጣውን ቅባት ከዶሮዋ ውስጥ የሚወጣው ቅባት ይዩት። መጥበሻው ላይ ርቅ ብሎ ቅባቱ እርግፍ ብሎ ንጹህ ዶሮውን ስጋ ታገኛላችሁ። እና ይሄ ውፍረትን ለመከላከል እንዲሁም ፋትን ፋትን የዶሮዋን ፋት አስወግደ እንዲህ ከአትክልት ጋር ዶሮዋችንን ብንመገብ ጥሩ ነው ብዬ አስባለሁኝ። ስፔሻሊ ውፍረት ለተቸገራችሁ ሰዎች መወፈር ለማትፈልጉ፣ በውጭ ለማጥፋት ለምትፈልጉ፣ ክብደትን መቀነስ ለምትፈልጉ ሰዎች ይሄ እንደ አማራጭ በጣም ይጠቅማችኋል። ዶሮን ያለ ቅባት ያለ ምንም ነገር ሳሰሩ አያችሁት? ውስጡ ስጋው ስል ብሏል። እንደገና ቆዳውን ከላይ አለመመገብም ትችላላችሁ፣ ብትመገቡትም የቆዳው ላይ ያለው ቅባት ተወግዷል። ስለዚህ እንደዚህ ጤና ማርገብ ምግባችንን ብንመገብ ጥሩ ነው ብዬ አስባለሁኝ። ይህን ቪዲዮ ከወደዳችሁት ደግሞ ላይክ ታደርጉት ጥሩ ነው፣ እንዲሁም ደግሞ ለቤተሰቦቻችሁ ሼር። እናንተ ላይክ ካላደረጋችሁት ቪዲዮ ወደ ሌላ ቦታ አይደርስምና እባካችሁ ስለማይከፈልበት ላይክ ምታደርጉት ጥሩ ነው ብዬ አስባለሁኝ። እንግዲህ በዚህ ቻናላችን ጥሩ የጤና ምግቦችን እንዲሁም የህክምና የመድኃኒት የባህላዊ መድኃኒቶችን የምናገኝበት ቻናል ነው። ሀሳብ አስተያየታችሁን፣ ጥያቄያችሁንም በኮመንት ስር ጻፉልን። እንደዚህ አይነት ጤናማ ምግብን መመገብ ለእድሜ ለማርዘም እንደገና ጤነኛ ለመሆን በጣም ስለሚረዳ ወጣወጥ ነገርን ባናበዛ ጥሩ ነው ብዬ አስባለሁኝ። እንግዲህ ወተቱን አሁን እኔ ወተት ባዶውን ስጠጣ ቴስቱን ስለማልወደው እንስላል ያፈላችሁትን ወተት ቡና መጨመር ትችላላችሁ። ቴስቱን ለመቀየር ማለት ነው። እንደዚህ በቡና ወይም ኔስካፊ ጨምራችሁ አጣፍጣችሁ መጠጣት ትችላላችሁ። እንግዲህ ዛሬ ይህንን የዳማከሴ ዘይትና ዘይት የእንስላልን ጥቅም አሳየኋችሁ። በሌላ ቪዲዮ ደግሞ በሌላ ስራ በጥሩ በጥሩ ቪዲዮ እስከምንገናኝ ድረስ ለዛሬ እንግዲህ ያው ከዶሮ ላይ ወረደው ቅባት ታወጣላችሁ። እንዳለ ቅባቱ ይሄ አበሳሰብ ጥሩ ነው። እንደዚህ አብስሉ። ያለው መልካም የተባረከ ጊዜ ተመኘው።